ጤና ይስጥልን። ወደ ተመልካቾቻችን ለተሰኘው ጥቅምት 24 2018 የሰዓቱን ዜና የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ስናየት ንጉሴ ነኝ፣ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ በኢትዮጵያ ሀገራዊ ምክክር ጉባኤ ከአራት ሺ በላይ ሰዎች እንደሚሳተፉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ገለጹ። ኮሚሽነሩ እንደገለጹት ባለፉት ዓመታት 11 ክልሎች ላይ አጀንዳ የማሰባሰብ ስራ ተከናውኗል። በአሁኑ ወቅት ደግሞ በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር በበይነ መረብ በገጽ ለገጽ አጀንዳ የማሰባሰብ ስራ እየተካሄደ ይገኛል ብለዋል። አብዛኞቹም አጀንዳዎቻቸውን የላኩ ሲሆን ተወካዮቻቸውንም ማዘጋጀታቸውን ተናግረዋል። ይህ ማለት ግን በሚቀርቡት አጀንዳዎች ላይ በሙሉ የኢትዮጵያ ሕዝቦች ይመክራሉ ማለት አይደለም ያሉት ኮሚሽነሩ አጠቃላይ አጀንዳዎች ወደ ቋት ከመጡ በኋላ የመለየትና በክላስተር የማስቀመጥ ስራ ይከናወናል ሲሉ ገልጸዋል። አጀንዳዎቹ ከተለያዩ በኋላ ለሀገራዊ ምክክር ጉባኤ እንደሚቀርቡም ተናግረዋል። እያንዳንዱ ወረዳ፣ ክልል፣ ፌዴራል ተቋማት በሀገራዊ ምክክር ጉባኤው ተወካይ የሚኖረው መሆኑንም ጠቅሰዋል። የአነስተኛ ህብረተሰብ ክፍሎች መብት የተጋፋ ማህበረሰቦች፣ ተፈናቃዮች፣ አርሶ አደሮች፣ አርብቶ አደሮች ና የተለያዩ ጥያቄዎች በየወኪሎቻቸው አማካኝነት የሚቀርቡ መሆኑንም አስታውቀዋል። ዓለም አቀፍ የጋዜጠኞች ፌዴሬሽን በዶቸ ቬሌ አማርኛ ጋዜጠኞች ላይ መንግስት የጣለውን እገዳ እንዲያነሳ አሳሰበ። ዓለም አቀፍ የጋዜጠኞች ፌዴሬሽን የኢትዮጵያ መገናኛ ብዙሃን ባለስልጣን በዶቸ ቬሌ ዘጠኝ ዘጋቢዎች ላይ የጣለውን ጊዜያዊ እገዳ በአስቸኳይ እንዲያነሳ ባሳለፍነው ሳምንት መገባደጃ ጥቅምት 21 ቀን 2018 ዓ ም ባወጣው መግለጫ ጠይቋል። የዶቸ ቨሌ አማርኛ ዘጠኝ ጋዜጠኞችን በጊዜያዊነት ማገዱን በጽኑ ያወገዘ ሲሆን በውሳኔው በአስቸኳይ እንዲቀለበስ ጥሪ አቅርበዋል። የፌዴሬሽኑ ውሳኔ ጣቢያውን ዝም ለማሰኘት ና በአማራ ክልል ስለሚካሄደው ግጭት የኢትዮጵያን ገለልተኛ መረጃ እንዳ እንዳያገኙ ለመገደብ ያለመ ነው በማለት ተችቷል። የዓለም አቀፍ የጋዜጠኞች ፌዴሬሽን የኢትዮጵያ ባለስልጣናት የታገዱትን የዶችቬሌ ጋዜጠኞች ያለምንም ቅድመ ሁኔታ በአስቸኳይ ወደ ስራቸው እንዲመልሱና በጋዜጠኞቹ ላይ የሚፈጸመውን ሁሉንም አይነት ጭቆና እንዲያቆሙ እንዲሁም ስራቸውን ያለ ፍርሃት ጣልቃ ገብነት እንዲያከናውኑ ማረጋገጥ እንዳለባቸውም አሳስቧል። የዶችቬሌ አማርኛ በቅርቡ በይፋዊ ፌስቡክ ገጹ ላይ ባወጣው መግለጫ ከተለያዩ የኢትዮጵያ አካባቢዎች ለዶችቬሌ ለሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውን አስታውቆ ነበረ። ሚዲያው ከ1980ዎቹ ጀምሮ የኢትዮጵያ ውስጥ ከሚገኙ ዘጋቢዎች አማካኝነት የኢትዮጵያ ፖለቲካዊ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ የኢትዮጵያ ውስጥ የሚንቀሳቀሱ አካባቢዊ አህጉራዊና ዓለም አቀፋዊ ድርጅቶች ተቋማትና ማህበራትን እንቅስቃሴና ክንዋኔዎችን ሲዘግብ ቆይቷል። ትብብር ለኢትዮጵያ አንድነት በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረምሩ ለዓለም አቀፍ ማህበረሰብ ጥሪ ያቀረበ በአምስት ፓርቲዎች የተመሰረተው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ይህንን ያለው በአርሲ የተፈጸመውን ግድያ ተከትሎ ባወጣው መግለጫ ነው። መኢአድ፣ ኢሀፓና እናት ፓርቲን ጨምሮ አምስት የፖለቲካ ድርጅቶች የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በኢትዮጵያ የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች መንግስታዊ መዋቅርን የተከተሉ ስርዓታዊና ተጨማሪ እጅ ያለበት ስለመሆኑ ምርመራ እንዲደረግ ለዓለም አቀፍ ማህበረሰብ ጥሪ አቅርበዋል። ቅንጅቱ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚለው ያወጣው መግለጫ እንዲህ አይነቱን ግዙፍ ኢሰብአዊ ድርጊት በጽኑ ያወግዛል። እልቂትን በየቀን ገጠመኙ ለሆነው የአካባቢው ማህበረሰብን ብርታትና መጽናናትን ተመኝቷል። የቅንጅቱ ፓርቲዎች አካባቢው የእልቂት ምድር መሆኑን በመግለጽ በተደጋጋሚ ማሳሰቢያ ብንሰጥም ከመካድና ከመፈረጅ የዘለለ ምንም አልተገኘም ሲል ወቅሷል። ቅንጅቱ በዚሁ መግለጫው ከዓለም አቀፍ ማህበረሰብ ባሻገርም ለአርሲ ዞን ነዋሪዎች፣ ሃይማኖት አባቶች፣ ለሚዲያ ኃላፊዎች፣ በመንግስት መዋቅር ውስጥ ለሚገኙ ባለስልጣናትም ጥሪ አስተላልፈዋል። በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ ወረዳዎች ማንነታቸው ባልታወቀ ታጣቂዎች በንጹሀን ላይ የተፈጸመው ግድያዎች ያወገዘ ጥምረቱ ጥቃቶች እንዲፈጸሙ በመንግስት መዋቅር ውስጥ ሆነው ይሰራሉ ላላቸው ባለስልጣናት፣ ጥቃቶችን በቸልታ ያልፋሉ ላላቸው የጸጥታ አካላት፣ እንዲሁም ጥቃቶች አይዘገቡም ላላቸው የመንግስት መገናኛ ብዙሀን ኃላፊዎች፣ ሰራተኞች ወደፊት ከተጠያቂነት አታመልጡም የሚል መልእክት በዚሁ መግለጫ ላይ አስተላልፈዋል። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ ሃያ ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ከውጭ ወዳገኘነው ነው መረጃ ስናልፍ በሰሜን አፍጋኒስታን 6.3 የተለካ የመሬት መንቀጥቀጥ መከሰቱ ተገለጸ። በሰሜን አፍጋኒስታን በተከሰተው 6.3 የተለካ የመሬት መንቀጥቀጥ አደጋን ተከትሎም ቢያንስ ሰባት ሰዎች መሞታቸው ተሰምቷል። ዛሬ ማለዳ ላይ በሰሜናዊ አፍጋኒስታን ማዘር ኢሻሪፍ አቅራቢያ የተከሰተው የመሬት መንቀጥቀጥ ህይወታቸውን ከነጠቀው ሰዎች በተጨማሪ 150 የሚያህሉ ሰዎችን በከባባ ማቁሰሉን የክልሉ ባለስልጣናት አስታውቋል። የሟቾች ቁጥር ዛሬ ማለዳ በተሰበሰበ የሆስፒታል ሪፖርት ላይ የተመሰረተ መሆኑን ቢቢሲ ዘግቧል። አደጋውን ተከትሎም ሪካ ጂኦሎጂካል ሰርቬ ባወጣው መግለጫ በአፍጋኒስታን ከፍተኛ ጉዳት ሊያደርስ እና አደጋው በሰፊው ሊሰራጭ እንደሚችልም ገልጿል። የአፍጋኒስታን የብሔራዊ አደጋ መከላከያ ኤጀንሲ በበኩሉ የሟቾች ቁጥርና በደረሱ ጉዳቶች ላይ ሪፖርቶች እንደሚያጋራ አስታውቋል። በመጨረሻም የአሜሪካ ወታደሮች በናይጄሪያ በሚገኙ እስላማዊ ታጣቂዎች ላይ እርምጃ ለመውሰድ እንዲዘጋጁ ትራምፕ አዘዙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ወታደራዊ ኃይል ናይጄሪያ ውስጥ እስላማዊ ታጣቂ ቡድኖችን ለመመልከት እንዲዘጋጁ ትዕዛዝ አስተላልፏል። ትራምፕ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት ወንጀል መፈጸሙን ከሰሞኑ በቱሩዝ ማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ይሁን እንጂ በናይጄሪያ ከሙስሊሞች የበለጠ ክርስቲያኖች እንደሚገደሉ የሚያሳይ ምንም አይነት መረጃ የለም ብለዋል። የናይጀሪያ ፕሬዚዳንት አማካሪ ለቢቢሲ እንደተናገሩት በጂሃዲስ ቡድኖች ላይ የሚወሰደው ማንኛውም ወታደራዊ እርምጃ በጋራ መካሄድ አለበትም ብለዋል። ዳንኤል በዋል ናይጄሪያ እስላማዊ አማጺዎችን በመውጋት ረገድ የአሜሪካን እርዳታ እንደምትቀበል ተናግረው ነገር ግን ሉዓላዊ ሀገር መሆኗን መዘንጋት አይቻልም ብለዋል። በተጨማሪም ጂሃዲስቶች የአንድን ሃይማኖት አባላት ላይ ያነጣጠሩ አይደሉም ከሁሉም እምነት የመጡ ሰዎችን ገለዋል ሲሉ አማካሪው ጠቅመዋል። የናይጀሪያ ፕሬዚዳንት ቦላቲኒዮ በሀገር ሃይማኖት መቻቻል እንዳለ ገልጸው የጸጥታው ተግዳሮቶች በእምነትና በክልሎች ባሉ ሰዎች ላይ ተጽዕኖ እያሳደሩ መሆናቸውን ተናግረዋል። ትራምፕ ቅዳሜ ዕለት በማህበራዊ ድረገጻቸው ላይ ባሰፈሩ ጽሁፍ የዩናይትድ ስቴትስ የጦርነት ክፍል እንዲ ዘጋጅ ትእዛዝ ሰጥተዋል። ትራምፕ አክለውም የናይጄሪያ መንግስት፣ አልቃ ካልገባ በስተቀር ወታደሩን ወደ ናይጄሪያ የጦር መሳሪያ እንደሚልክም አስጠንቅቋል።